ራብ ኩል ሸይን ላ የእቲሚን በዒድ ማንኛውም ነገር የሚያበላሽ ነገር ከሩቅ አይመጣም ከቅርብ ነው ሊመጣ የሚችለው ዛሬ የምነግራችሁ በጣም ወሳኝ የሆነው መልእክቴ ከቅርብ ያሉ ሰዎች ናቸው የእኛን ህይወት ሊያበጣብጡና ሊያበላሹ የሚችሉት ይህን በማወቅ እንድትጠነቀቁ ሁለት ታሪኮችን እነግራችኋለሁ አንድ ሰራተኛ ከአሰሪው ጋር እንዴት እንደትጣላ ልንገራችሁ መጀመሪያ ሰራተኛው በጣም ጠንካራ ነው አሰሪውም ሰራተኛውን በጣም ይወደዋል ሁለቱም እየተሳሰቡ ባሉበት ግን በመካከላቸው ጓደኛ ገባና ሁለቱን ለያያቸው የለያየበት መንገድ ደግሞ በጣም የሚገርም ነው ሰራተኛው ስራውን ጨርሶ ወደ ቤት እየገባ ባለበት ሰዓት ጓደኛው ቁጭ ብሎ ይጠብቀዋል። አንተ እንዴት ነው ስራህ ግን እያለ ስለ ስራው ስራው ይጠይቀዋል። ስለ ስራው ሙሉ ለሙሉ ከጠየቀው በኋላ መጨረሻ ላይ ምን ያክል ደሞዝ ነው የሚከፈልህ ብሎ ሲጠይቀው አምስት ሺህ ብር ነው በማለት ይመልስለታል። ይህ ጓደኛውም ሰራተኛውን እንዲህ አለው፣ እንዴት ይህን ሁሉ ስራ እየሰራህ እስካሁን የነገርከኝን የዘረዘርክልኝን ሁሉ እየለፋህና እየሰራህ አሰሪህ ምን ያክል ጨካኝ ቢሆን ነው አምስት ሺህ ብር ብቻ እየሰጠ በወር ውስጥ የሚሸኘህ በማለት ይነግረዋል። ይህ ሰራተኛም በጣም ደነገጠ። ከዚህ በላይ ሊከፈል ይችላል በማለት ይጠይቀዋል። እንዲህ አንተ የምትሰራው ስራና የሚከፈልህ ብር እኮ ጭራሽ የማይገናኝ ነው በማለት ያባብሰዋል ጉዳዩን ማለት ነው። በበነጋታው ታዲያ ይሄዳል ወደ ስራ ቦታው ማለት ነው። ይህ ሰራተኛ ከሄደ በኋላ እንደተለመደው አሰሪው ለሰራተኛው ስራውን ይሰጠዋል። ነገር ግን ሰራተኛው ብዙም ፍላጎት የለውም የመስራት ፍላጎቱ። ምክንያቱም በትናንቱ እለት ያጓደኛው የነገረው ቫይረስ ሙሉ ለሙሉ አልለቀቀውምና ማለት ነው። ይህ ንግግር ውስጡን በክሎታልና እንዲሁም ቅር ብሎታልና ወደ አሰሪው ማፍጠት ጀመረ። አሰሪውም አዝዤህ ለምንድነው ማትሰራው ዝም ቁመህ የምትመለከተኝ ለምንድነው? በማለት ይጠይቀዋል። ከዛም ሰራተኛው እንዲህ አለው እኔን የምታሰራኝ በጣም ብዙ ነው። ታፈጋኛለህ፣ ታሰራኛለህ። ነገር ግን የምትከፍለኝ በጣም ትንሽ ነው በማለት ይነግረዋል። ከዛም አሰሪው በጣም ብዙ ሰራተኞች እንዳሉ ታውቃለህ። እነዛን ሁሉ ሰራተኞች እምቢ ብዬ አንተን መርጬ እንዳስቀመጥኩም ታውቃለህ። ይህን እያወክ ለምንድነው እኔ ጋር ግብ ግብ የምትፈጥረው? ጊዜው ሲደርስ ደግሞ ደሞዝ እከፍልሃለሁ። ለምንድነው ታገሰህ የማትሰራው? በማለት ይጠይቀዋል። እሱም አይደለም ጉልበቴን ያለ አግባብ እየበዘበስክ ስለሆነ ከዚህ በኋላ እንደውም ለአንተ ልታዘዘ አልፈልግም ይለዋል። በዚህ ሰዓት ታዲያ አሰሪው እሱን ያባረዋል ማለት ነው። ታዲያ ይህ ሰራተኛም ቁጭ ብሎ ቤት መዋል ጀመረ። ስራ የሚባል ነገር አልመጣለትም። ሌላም ልጨምርላችሁ። እንዴት ባለ ትዳር ትዳሯን እየቀጠለች ባለችበት ሰዓት ላይ የልጅ መወለጃ ጊዜዋ ደረሰ። ልጅም ወለደች፣ በሰላም ተገላገለች። በዚህ ሰዓት ታዲያ ልጅ ወልዳ ባለችበት ሰዓት ሁሉም ሰዎች እየመጡ ይዘይሯታል። ከነዛ መካከል አንደኛዋ አብራት ትቆያለች። ሁሉም በወጡበት ሰዓት ላይ አንድ ቫይረሷን ትረጭባታለች። እንዴት ነው ባልሽ? ምን ያክል ይወድሻል? ምን ያክል ሲንከባክብሻል? በማለት ትጠይቃታለች። እሷም ይሄው እስካሁን ድረስ ምንም ሳይከፋኝና ምንም ሳይጎልብኝ እያኖረኝ ያለው በማለት ትመልስላታለች። ነገር ግን ይቺ ሴት ዝም አላለችም። ታዲያ በምትወልጂ ሰዓት ያለው ደስታው ምን ያክል ነው በማለት ትጠይቃታለች። እንግዲህ ልጅ አርል እንደወለድኩለት ለምን አይደሰትም በማለት ስትመልስላት፣ የደስታው መገለጫ ነው። እኔ የምፈልገው ምን አድርጎልሻል፣ ከወለድሽለት በኋላ ያደረገልሽን ነው ማወቅና ማየት የምፈልገው በማለት ትጠይቃታለች። እሷም አይ እስካሁን ድረስ እንኳን ምንም አላደረገልኝም በማለት ስትመልስላት፣ ታዲያ ይወድሻል ማለት ዝም ብሎ ምትበየውና ምትጠጭ እንዲሁም የምታደርጋቸውን ነገሮች ሁሉ ማቅረብ ብቻ ይመስልሻል እንዴ? እንደዚህ ለየት ያለ ቦታ ላይና ለየት ያለ ነገርን በምታደርግለት ሰዓት እሱም ለየት ያለ ነገር እንደሚያደርግልሽ የሚታወቅ ጉዳይ ነው። የሚወድሽ ቢሆንና ልጅሽን የሚወድ ቢሆን ኖሮ ዝም ብሎ እንደዚህ አንቀልባ ብቻ ሰጥቶሽ እዚህ አንቀልባ ላይ ልጅሽን እንድታስተኛ አይፈልግም ነበረ። የተለያዩ የልጆች መጫወቻና የልጆች መተኛ፣ የልጆች ማቀፊያ፣ የተለያዩ ውድ የተባሉ ስጦታዎችን አምጥቶ ሊሰጥሽ ይገባ ነበር በማለት ትነግራታለች። በዚህ ሰዓትም ታዲያ ይች የልጅ እናት ስታ የምታስበው ምንም ነገር አልመጣላትም። ምንም ያመጣላት ነገር የለም። እሱ በርግጥ ደስተኛ ነው። ደስተኛ ቢሆንም ግን በጣም ቢዚ ነው። ወጪዎች በዝተውበታል። ስራ ላይም በጣም ቢዚ ሆኗል። ኃላፊነቱ በስቶበታል። በዚህ ሰዓት ታዲያ እነዚህን ነገሮች ማሟላት ባለመቻሉ የተነሳ አንዲት ሴት ግለሰብ፣ ዝም ብላ ተራ የሆነች ሴት መታ የሁለቱን ትዳር ለመበጥበት ቻለች ማለት ነው። ከዛም ባል ማታ ላይ ሲመጣ ጥያቄ ትጠይቀዋለች። ልጅህን ትወደዋለህ? እኔን ስትወደኛለህ? በማለት ጥያቄ ትጠይቀዋለች። እሱም በጣም ደነገጠ። እስከዛሬ ጠይቀሽኝ ማታውቂውን ለምንድን ነው ይህን የጠየቅሽኝ? በማለት ሲመልስ ላት እሷም እንዲህ አለች። አንዲት እናት እኮ ልጅ ስትሰጥ በጣም ብዙ ችግሮችን አልፋ ነው የምትሰጠው። አንተ ግን ምንም ደንታ የሰጠህ እራሱ አትመስልም በማለት ንግግሯን በተቆጣ መልኩ ተናገረች። በዚህ ሰዓት እሱም ተናደደ። አንቺ ያለውበት ሁኔታ ታውቂ የለ እንዴ በአሁን ሰዓት ገና ትኩስ ልጅ ነው ገና ይኑር ይሙት እንኳን የማናውቀው የሆነ ልጅ ብዙ ወጪዎችን እንድናወጣ ለምን ትፈልጊያለች በማለት ይመልስላታል። በዚህ ሰዓት ነበር እሷም በጣም ተናዳ መጀመሪያውንም እንደማትወደን ነው ማውቀው፣ መጀመሪያውንም ትኩረት እንደሌለህ ነው ማውቀው። ስለዚህ ልንለያየ ፈልጋለሁ በማለት ትዳሯን ታጣለች። ጥቅል ሀሳቤን ለማስረዳት ያክል ማንኛውም ሰው እኛ ጋር መጥቶ የሚናገረው ንግግር ለእኛ ተጽዕኖ ሊፈጥርልን ወይም ሊፈጥርብን አይገባም። እንደ ቤታችን መኖር ካለብን እንደ ቤታችን እንኖራለን። ከዛ ውጭ ከሆነ ግን ማንም ሰው መጥቶ ስለተናገረና መጥቶ አዋቂ ነኝ ስላለ ብቻ ከሱ ንግግሩን ልንወስድ አይገባም። እኛ ራሳችን ስለ ራሳችን እናውቃለን። ሰዎች ደግሞ ለዚያራ በምትመጡ ሰዓትና ሰው ቤት በምትገቡ ሰዓት ስትገቡ አይናችሁን ጨፍናችሁ ግቡ፣ ስትወጡ ጆሮችሁን ደፍናችሁ ውጡ ያችሁም አልሰማችሁም በፍጹም አትናገሩ ምንም ነገር ምንም ያክል ቢጎላቸው ጊዜ ከማጣት አንጻር ወይም ገንዘብ ከማጣት አንጻር ወይም ደግሞ ጊዜው ስላልደረሰ ሊሆን ይችላል ስለዚህ እናንተ ፈራጆች አትሁኑ ሰው ቤት ገብታችሁ ይህ አልጎደለም ይህ ጎሏል ይህ ነገር ያስፈልጋችኋል ይህ ደግሞ አያስፈልጋችሁም እያላችሁ የሰውን ቤት ለማብካት አትሞክሩ የሰው ቤት ራሱን ችሎ ህግ አለው እናንተም በቤታችሁ የራሳችሁ ህግ እንደሚኖራችሁ ማለት ነው ስለዚህ የሰዎችን ንግግር አናዳምጥ አንስማ ጠቃሚ መሆኑ እስካላረጋገጥንና እስካላወቅን ድረስ የዛሬው መልእክቴ ነው። ሼር አድርገው። አሰላሙ ዓለይኩም።